ሰዓት እንኳን ለእኔ ማሰብ የለም። እረፊ፣ በእናትሽ እስከዚህ ሰዓት ድረስ እኮ እሷ ከኔ ጋር አይደለም ያለችው። እኔ በቃ አይምሮ የተቃውሷል። እኔ ምንም እኮ ከዚህ በኋላ እኳ እንጂ ምንም እኮ ሴት ጭራሽ በፍርድ ቤት ያሳገርሽ መውጣት አለብኝ

እና ባለቤቷ በጣም እኔ በእነሱ እደመማለሁም፣ እደነቃለሁም፣ እቀናለሁም ማለት ነው። ለምን ትደመሚያለሽ ለምን ትቀሚያለሽ? ብትሉኝ፣ በጥል ውስጥ ፍቅር አለ። የእውነቴ ነው ምላችሁ። ተጣጣችሁ፣ የሆነ ብዙ ነገር ተደራርጋችሁ፣ መካከላችሁ እንትኑን የሚሰብሩ ልጆች ድልድዩን የሚሰብሩት ልጆች ስላሉ የእነሱ ማንም ጋ ይገናኝ ምን የሰለጠነ በሰለጠነ ሀገር ራሱ የነገኔ ምንም አይገናኝም። ለልጆቻቸው ለልጆቻቸው ስሜት እንዴት እንደሚጠነቀቁ ከእናት አባት ከአባት እናት የመሬት ነው ምናቸው ስብዕናቸው፣ ለልጆቻቸው ያላቸው ክብር እኛ እዚህ ዓለም ላይ ወልደን እስከመጣናቸው ድረስ ለልጆቻችን መጠንቀቅ አለብን። እኔና አንቺ ብንለያይም፣ ተለያይተንም በቃ ተለያይተው ራሱ አስራ ምናምን አመት ሲኖሩ የተለያዩ እኮ አይመስሉም በስማ፣ እኔ በጣም ነው ሁሌ እንደተደመንኩኝ ሁሌ እንደተገረምኩኝ ነው ሁሌ እንደተደመንኩኝ ሁሌ እንደተገረምኩኝ ነው ያለሁት ማለት ነው። እንደውም እኔ ባገኛቸው በቃ ይህንንት ከየት አመጡት ከምን የመነጨ ነው ብዬ ነው እኔ የምሬኝ ነው የምላቸው። እነሱን ሳነሳ እንባየ ይመጣል። ትትን ናቸው አባትየው ለልጆቹ እንዴት መውደድ መኖር እንዳለበት እናቷ ለልጆቿ እንዴት መኖር እንዳለባት፣ ይህን ተለያይተው አስራ ምናምን ዓመት የተለያዩ ናቸው። ግን የተለያዩ ይመስላል አይታችኋቸው ታውቃላችሁ? የተለያዩ ባልና ሚስት ናቸው ተብሎ አይታችሁ ታውቃላችሁ? እኔ ከቀን በኋላ ነው የሰማሁት። ግን ካየኋቸው ጀምሮ የተለያዩ አይመስሉም። ሰላም ጤና ይስጥልኝ፣ ምድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉም ሰላም ነው። እናንተ ባላችሁበት ሰላማችሁት ብዝት ተረፊ ሊሆን እያልኩ ዛሬ እንግዲህ እንዳያችሁት ናሂ ከሀገር ሊወጣ ነው። ማለት ቸኩለን የምንወስነው ነገር መጥፎ ነው። ልጆቻችንን አለማሰባችን ወዴት ወዴት እያሰብን እንደሆነ ምን እንደሆነ አስተሳሰባችን እና የውብይ የምልከኝነት እኔ ውብዬን ጥፋተኛ ናት እያልኩ አይደለም። ሳቱ ናሂ ገና ያለው ሰው ሰው ነው። ተሳሳተ። ውብይም መቀዝቀዝ አለበት ውዬ ነው ማስበው። ጥፋቱ እንዳለ ሆነ ናሂ ማለት ነው። ግን የበለጠ ደግሞ ናሂ ቶሎ ብሎ ወስኑ የእሱ ከነገሮች ማምለጥና ከነገሮች የመሸሽ ነው። ለምሳሌ ነው እኔ እና ግን ንጋቱን ራሱ ያስገቡላችሁ እስኪ። እነዚህ ሰዎች አስራ ምናምን አመት ተለያይተው የኖሩ ናቸው። ግን ለልጆቻቸው ፍቅር አሰጣጣቸው እየተጣሉ ይመስሉ ሲተቃቀፉ፣ ሰላምታቸው በዓል ራሱ ሲመጣ ለአባታቸው የናርኩ ጥሩት እንዲህ አሉት። ወይኔ ምናችሁን የተጣለም ይመስለው አሁን ደግሞ የበለጠ ነው የሚያምሩት። ለምን ከነሱ አንማረም? ለምን ስሜታዊ እንሆናለን? አሁን እነሱ ስለተጣሉ እዚህ ነው ግን ንጋቱ እናንተና ተጣልተዋል ብሎ የሚያወራ ሰው ያለ እንዲ የለም እኮ። ከእነሱ መማር እንችላለን። ኢብን አሁን እናቴ ናሂ ሮጥ ወደ ሌላ ሀገር ከነገሮች ለመሸሽ ሳይሆን ነገሮችን እንዴት አብረደ ጉብዬ፣ እንዴት እንደምትመለስ በምን ምክንያት ነው የነበረ ትዳርክን የአማራ ትዳር መልሽ ልጆቼ፣ የሚመጣውም ልጅ እኔ አስፈልገዋለሁ ብለህ ለነገሩ ሳትቸኩል ተረጋግተህ እንትን ማለት ማየት ነው ያለብህ። አሁን እሷ እስከምወድ ደረስ ብላለች ማለት አንዴ ሰው ላይ ጉብዬ፣ እንደዚ ሊያረጋት የቻለው በጣም መታመን የምትወድ ነው ከአንተ ይህን አጠብቅም። ያም ነገር ሊሆን ይችላል። አላሳመን አይነት ገባችሁ። ከምታምኑት ከምትወዱት ሰው ላይ የሆነ ነገር ስታገኙበት በጣም ትገረማላችሁ፣ ትናደዳላችሁ። ያ እንዳለ ሆኖ ደግሞ ውብዬ እውነት አላት እያልኩ ነው። እውነት አላትም ቢሆን ደግሞ ውብዬ ለልጆች ስትይ ይቅርታ እርግሽ በኋላ ከምትለድሚ አባታቸው በህይወት እያለ የአባት ናፍቆት ወይም እናት ናፍቆት አተው ከሚያድጉ ይቅርታ አድርገሽ ብለት አብራችሁ ብትኖሩ ለልጆቻችን እ ብዙ መስዋዕት ይከፈላል። አይደል እ አላጠፋም በላይ ያልሄድም። ነገሮች እንደዚህ ይሄዳሉ ሳይሉ ተከሰቱ። ሲከሰቱም ደግሞ ይቅርታ ያለ ነው። እንኳን እኛ ሰዎችና እግዚአብሔር ሲቅርል ስንት ሀጢያት ሰው ገለን፣ በሰው ደግሞ ተጨማልቀን፣ በሰው ስንት ነገር አድርገን ጠረኛ ሀጢያት፣ ምንም ተወርቶም ምንም ብሎ አይዘለቅም። ይሄ ልጅ ደግሞ በአንቺ ላይ እንትን አላደረገብሽም። ያው ጥፋቱ እሱም ሁለት ነፍስ ሆነሽ አንቺ እንዲተኝተሽ ይችኛ ትበስብኛለች ብሎ መሄዱ፣ እቤት ይዞ መቀመጡ ሷ ትበልጥብኛለች ስላለ ነው። ያው ሰው ነን ሊሳሳት ይችላል። ሰው ስንባል ይህ እንግዲህ ሊያስተምረው ይችላል። እና ናርዲን መተሽ ነገሮችን ባታጋነኝ ባታካብጅ ነው የሚለው። ማርያም ገኒ ለብዙ ሰው መማሪያ ለሚያቅ ሰው ለብዙ ሰው ማለት ነው። ተለያይቱ ፍቅር አለ። ይህንን ብትለያዩ ራሱ በፍቅር ተለያይታችሁ ልጆቹ መጥቶ እንዲያይ ልጆች አብረሽ እንድታይ እሱን ጋር ቢሆኑ የራስሽን ህይወት እንኖር ግን ተለያዩ አለኝ። በህይወት እያላችሁ እነሱ አሁን እነገና ሁን ከቆይታ በኋላ የተለያዩ የማይመስሉ ተለያይተው የሚኖሩ የማይመስሉ ሰዎች ናቸው። አሁን ላይ ግን ደግሞ አብረው ሆነው አይታችኋልም፣ እንግዲህ ግርማ ሞገሳቸው ምላሽ ነው ምናምን የሚሄደው እያለ ምላሽ እየተጠራሁ ነው እያለው ማለት ነው። በጣም ነው ደስ የሚሉ እኔ በጣም በነገራችን ላይ እኔ ከመጀመሪያው ጀምሮ በጣም ውስጥ ንጹሕ ፍቅር እንዳለ በእነሱ አይቻለሁ። ለልጆቻቸው ያላቸው ክብር የልጆቻቸውን አይምሮ እንዴት እንትን ማለት እንደሌለባቸው እንደገና የልጆቻቸው ጥራትም አብረው እንደገና ተመልሰው እኔ በፊትም አብረው ናቸው ነው ብለው። ተጣልተዋል ብዬ አላስብም። የተጣሉ አይደሉም እነሱ ያው አንዳንድ ጊዜ ማለት ነው። እና ከአስራ ምናምን አመት በኋላ ተመልሳለች እሷም ሳታገባ እሱም ሳያገባ። ያ ምንድን ነው ያስመልሶቻቸው? የልጆቻቸው ፍቅር ነው። ልጆቻቸው የልጆች አባት ይሻላል ብላ ነው እና ውብዬ አሁን እሱን ተለያይተሽ ከነሄ ጋር ብትለያይ ለልጆች ሲንጀራ ባጥሩ አይደለም እና ይህም ለልጆቹ እንጀራ ጥሩ አይደለም። ልጅ እግዚአብሔር ላለለ ከአንድ አባት ከአንድ እናት ወልዶ አብሮ ማሳደግ በቃ የሰው ልንጠባለ በፍቅር ላይ ጠባለ ልንጠላ ይችላል። ነገሮችን ከካሜራ ውጭ እንደው መፍታት ብችሉ ነው የምለው። እኔ ትንሽም ትልቅም ነገር ይዛችሁ መታችሁ እዚህ ካሜራ ላይ ባታወሩ ናሂ በቃ ያለቀ ነገር ነው። ለትንሽ ነገር ነው ምናምን ብለህ ጡም መጥፎ ውሳኔ ባትወስድ ነው የምልህ። ምክንያቱም በእርግጥ አንተ በአባት ስላደግ የአባት ፍቅር እናት ፍቅር ተንከባከቡ ስላሳደጉ ምንም ላይነስ ይችላል። ግን እኛ ያየነው ደግሞ እየመከርንህ ነው፣ ወደ ራስ ተመልሰ ለልጆች መኖር እንዳለብህ። አሁን የሚመጣው ልጅ ደግሞ ታስፈልገዋለህ በህይወት እያለ ማለት ነው። ውብዬም ደግሞ ልጁ አብራችሁ ሆናችሁ የሚመጣውም ልጅ ይሄኛው ህፃኑ የተወለደው የአባት ፍቅር ያስፈልጋቸዋል። እና ይቅርታ አድርገሽ ህይወትሽን ወደነበረበት መልሽ ነው የምለው ምክንያቱም አሁን በስሜት ሆነን የምንወስነው ነገር ምንም አይመስላል። ስሜት ነዋ፣ እንትን ነዋ፣ አይስታወቀም። ግን እያደር ልጆች እየደረሱ ሲሄዱ ይህ ቪዲዮ ደግሞ አንድ ባንድ ይወጣል። ልጆቻችሁ አባታችን ይህን ነው ሲሉሽ፣ የአባትነት ጥያቄ ሲጠይቁሽ፣ ምን ሲሉሽ መልስ ልትይ ትችያለሽ? ግን እንደዛ አይደለም። የምሬ ነው የምላችሁ መልስ አይሆንም። ይሄ ይሄ እናንተ ችግራችሁ ይሄ ችግራችሁ በጣም ቀላል ነው። ችግራችሁን ፈታችሁ ልጆቻችሁን አብራችሁ አሳድጉ ነው የምለው። እንደኔ ይሄ ነው። ውድ ቤተሰቦች በህይወት እያላችሁ ምንም ነገር ቢመጣ ልጆቻችን እዚህ ዓለም ላይ እኔ ልጆችን እስካመጣቸው ድረስ ራሳቸውን ችለው እስከሚወጡ ዋጋ መክፈል ያለባቸው እናትና አባት ናቸው። ምክንያቱም እዚህ ምድር ላይ እነዛ ልጆች አንድ ውለጅኝ ብለው አይደለም፣ እኔ ራሴን ታካለው ዘሬን ታካለው ብዬ ስለሆነ የማመጣቸው ማለት ነው። ያው እግዚአብሔር በሞት ከወሰደን ወደሱ ምንም ማድረግ አይቻል ግን በህይወት እያለን የኛን ምቾት የእኛን መደላደል አይተ ልጆቻችን ላይ ያለባት ያለ እናት እንዲያድጉ በአጥ ፈቅዶ መልካም ነው። አሁን የምት ወደፊት ለመገባትም ለመውለድ ያሰባችሁም የወለዳችሁ ማለት ነው። እና ይሄ ነው ምድ ውድ በተሰቦች የዛሬ ቪዲዮ ይሄን ይመስላል። ቪዲዮ በነገራችን ላይ ለብሎጣ ያለ ነው። ይህን ሳሙን ላይክ ሲ ሰብስክራይብ አድርጉ። ምዶች ወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን። አለም በሙሉ ሰላም ያደርግልን። ሰላም ሁኑ ድላይ